በስና ወወልድ መንፈስ ቅዱስ አህዶ አምላክ ከሁሉ በማስቀደም ፍትነት ልምፋን መከለጫ የሆነ በሰማይና በምግር ስልጣን ያለው የተሰወረውን የሚገልጥ የተገለጠውን የሚመረምር የተለያየውን መንጋ አንድ የሚያደርግ በጊዜ በቦታ በሰዓት የማይገደል ሁላችንም ያስገኘ ከተለያየ ቦታ መተን እንድንገናኝም የፈቀደ ደግሞ ማብረን እንድናገለግል እንድንባረክ እድሉን የሰጠን አምላካችን እግዚአብሔር ክብር ምስጋና በስሙ ይሁን። የተከበሩ መላከ ሰላም መምህር ክብሩ ዋገው የዚህ ታሪካዊ ሕዝብ እና ታሪካዊ ቤተክርስቲያን አስተዳዳሪ ክቡር መልአከ ምሕረት መልአከ ሥርዓት ቆሞስ አባ ኤፍሬም እንዲሁ የዚሁ ታሪካዊ ደብር፣ የዚሁ ታሪካዊ መንጋ የወንጀል አገልጋይ ስማችሁን አሁን ተዋውቅ ጊዜ እንዳልወስድ በየና አድርጋችሁ ቅድም ስማችሁ ሲጠቀስ የነበረው የዚሁ ታላቅ ደብር አገልጋይ ካህናት ቀሲስ ዶክተርን ጨምሮ ሌሎቻችሁ ያቆናት በየማድረጋችሁ እጅግ የተከበራችሁ እግዚአብሔር በደሞ ያከበራችሁ የልጅነት ጸጋችሁን ተቀብላችሁ ደግሞ ማምናችሁ በዚህ እግዚአብሔር ቸርነት ከሌሊቱ አገልግሎት እስካሁን እየተሳተፋችሁ የእግዚአብሔር ምሕረትና ቸርነት ለማግኘት ደጅ የምትጸኑ ምእመናንና ምእመናት ከህፃናት እስካረጋውያን ሁላችሁም ከሁሉ በማስቀደም አስቀድሞ በመሰገን ነው ስሙን በጠራ ነው ሁላችንም በሚባርከን በአምላካችን ስም እንደምን አደራችሁ? እንዴት አረፍዳችሁ? እንዴት ከረማችሁ? እልልራችሁ እግዚአብሔርን አመስገኑ። ቅድም መልአከ ሰላም እንዳሉት እስቲ ተዋህዶ ቅድስት ቤተ ክርስቲያን ና እና ከሀገሬ ወደዚያ የሄደው ህዝብ አኗኗሩ ምን ይመስላል? ቤተ ክርስቲያንስ አገልግሎቷ በዚያ ምን ይመስላል? ቤተ ክርስቲያን በደንበር የማትወሰን በዓለም ሁሉ ያለች ናትና፣ እስቲ በዓለም ያለችው ቤተክርስቲያን አገልግሎት አገልጋዩና የሚገለገለው እግዚአብሔር ልጅነትን የምናገኝባት ቅድስት ቤተክርስቲያን ምን ይመስላሉ? መንጋውስ ምንም እንኳን ሀገራችን እንደምታውቁት ለመሄድ ብዙ ምክንያቶች ቢኖሩ በሰላሙ ጊዜ ጀምሮ ወደዚህ ህዝባችን ይፈልሳልና እዚህ እየመጣ የሚቀረው ህዝብ ምንድን ነው? አኗኗር ምን ይመስላል? እስቲ ሰላም እየልመለስ እየነው ና የመጣሁት ስለዚህ፣ የምትወደደዋ ሀገራችሁ ኢትዮጵያ እናንተንም ሰላም ትላችኋለች። እና እንዴት ከረማችሁ? በድጋሚ እግዚአብሔር ይመስገን። በተለየ ሁኔታ ደግሞ ወደ አየር ጤና ቀጠብርሃን አካባቢ የመጡ ሰው የምታውቁት ካላችሁ አየር ጤና ቀጠብራ ቅድስት ኪዳነ ምሕረት የእሱ አገልጋይ ነኝ። እዚያ አካባቢ ቀደም ብሎ ጀሞ አካባቢ እዚያ ዙሪያ ነው ያለሁት እና እዚ አካባቢ ያላችሁ ሰዎች በተለየ ሁኔታ ከላችሁ ደግሞ ሰላም ብለዋችኋል። ስለሁሉም ነገር እግዚአብሔርን በደንብ አመስገት። ወበከመተ ከፍትነ ወለክርስቶስ እግዚእነ ወቱ ፅኑ ወተሳረው ወተሃነፁ ቦቱ። እግዚአብሔር እንደወደደና እንደፈቀደ የአሁኑን የወንጌል አገልግሎት መርሃ ግብር ያለችው አንድ ደቂቃ በዚህ ርዕስ ማየት እፈልጋለሁ። ወቅቱ ቅድም መልአከ ሰላም እንዳሉት በጣም ተደራራቢ በዓላት የሚነገሩበት ትልቅ በዓል ነው። ትልቅ ዕለት ነው። በዋናነት በዛሬ ዕለት የእመቤታችን የቅድስት ድንግል ማርያም ሚጠቷ ይበሰራል። ካንዶር በፊት በተባለው እናታችን እመቤታችን ሙሉ በኩል ይሄ የሆነው በሁለንተናው ጉድለት የሌለበትን ልጇን ይዛ ከአራስነት ቤቷ ወጥታ ስደት የከረመችበት አሁን ዛሬ ደግሞ ተመለሰች ብለን ሚጠቷ ወይም መመለሷን የምናከብርበት ዕለት ነው። ነገር ግን ትናንት ትናንት ወዲያ የመድኃኔ ዓለም በዓል ተከብሯል። እሱም በዓል እስከ ዛሬ ድረስ ይነገራል። ሰንት ራሱን ችሎ ለተሰንበት ዛሬ ብዙ ምስጢር ብዙ ታሪክ አላት። ዙሮ ዙሮ ግን ጠቅለን አድርገን እመቤታችንንም የተሰደደችው ከነ ልጇ፣ ልጇም ከሰማይ ወርዶ ከቤተልሔም ጀምሮ እስከ ቀራኔው ያሳለፈው መከራ አሁን በዚህ በስደት ወቅት ከእናቱ ጋር ያሳለፈው የመከራ ጊዜ ለምንድን ነው ካል ለሰው ልጅ የተከፈለ ዋጋ ነውና ለሰው ልጅ የተከፈለ ዋጋ ሁኖ ከሆነ ሁሉ ሁሉቻ የሆነው መድኃኒያ ሊኑሉ መከራ የተቀበለው እናታችን መቤታችንም ሁሉ ብቻ የሆነ ልጅ ይዛ እያለን ይህንን መከራ የተቀበለችው ለዚህ ከሆነ፣ የተከፈለው ዋጋ ለእኛ መሆኑን ከተገለጸልን ከገባን ሰው ደግሞ ዋጋ ተከፍሎለታል እና በተከፈለልን ዋጋ ልክ ለእግዚአብሔር መቆም ስላለብን መታዘዝ ስላለብን ይህንን ወደዚያ ያሰሄደናል ብዬ መነሻ አድርጌዋለሁ። ቃሉን የምናገኘው በመጽሐፍ ቅዱሳችን ክፍል ቅዱስ ጳውሎስ በጻፋቸው መልእክታት ልዩ ወንድሙ ጢሞቴዎስም ይህን ሀሳብ በደንብ እንደጻፈው ቅዱሳት መጽሐፍት ይነግሩናል። ግን ጳውሎስና ጢሞቴዎስ የተባበሩበት ሀሳብ ነው እና ሀሳቡ እንዲህ ነው የሚለው ክርስቶስን ጌታ ኢየሱስ ክርስቶስን እንደተቀበላችሁት በርሱ ተመላለሱ ይላል። አሁን እጅን ቃል ትሉልኛላችሁ ጌታ ኢየሱስ ክርስቶስን እንደተቀበላችሁት በርሱ ተመላለሱ ይልና፣ በሱም በኑብለው ትላላችሁ። በሱም ጸንታችሁ ኑሩ፣ ሥር ሰዳችሁ በርሱ ታነጹ። አሁን ይሄ ሰፊ ሀሳብ ስለሆነ እነዚህ ላይ የምፈልጋት ስር ሰዳችሁ በርሱ ታነጹ የምትለዋ ቃል ብቻ ነው። ስር ሰዳችሁ በርሱ ታነጹ። ይህን ቃል ሐዋርያው ቅዱስ ጳውሎስ ለመናገር የተገደደበት ምክንያት እነኛ ቆላስይስ ሰዎች ቅዱስ ጳውሎስ ብዙ የደከመባቸው ናቸው። አስቀድመው ወንጌል ተቀብለዋል። ክርስቶስ ያስተማረውን ወንጌል ክርስቶስ በዚህ ምድር ላይ እየተመላለሰ የሰጠው ትምህርት አውቀዋል፣ ተምረዋል። ከዚያ ቀጥሎ ለማጽናት የመጣው ቅዱስ ጳውሎስ ደግሞ በነኚህ ሰዎችና ነኚህን በሚመስሉ ሰዎች ላይ ስለ ክርስቶስ ፍቅር በስፋት አስጥሏል። ነኚህ ሰዎች ሲመክር ታዲያ ከዚሁ ምዕራፍ ሁለት ቁጥር ስድስት ላይ በየመነሻ የመነሻ ያረኩላችሁ ቃል ቁጥር አራት ላይ ማንም በማያባብለው ቃል በሚያባብለው ቃል እንዳያስታችሁ ራሳችሁን ጠብቁ ይላል። ማንም በሚያባብል ቃል እውቀት የተሰወረ ጥበብና መዝገብ የሚገኘው በእርሱ ብቻ ነውና፣ አዋቂ መስሎ በሚያታልል በሚሸነግል በሚያሰናክል በማንም ሀሳብ እንዳትሰናከሉ ተጠንቀቁ ብሎ ይመጣና ስር ሰዳችሁ በእርሱ ታነጹ ይላል። ስር ሰዳችሁ አሁን በዚህ ርዕስ በደንብ አርጌ ማሳየት የምፈልገው አንደኛ፣ ሁለት ተቃራኒ ነገሮች እዚህ ላይ አሉ። አሁን ርዕሳችን ላይ ስር ሰዳችሁ በእርሱ ታነጹ ታነጹና ስር የሚለው ሁለት ተቃራኒ ቃሎች አሉ። መታነጽ ሲባል ሕንፃ ወደ ላይ የምናየው ጎልቶ የሚታይ ነው። ስር ስንል ደግሞ የተደበቀ የተሰወረ፣ የማይታይ በመሬት ውስጥ ያለ ማለት ነው። እነዚህም ሁለት ነገሮች ደግሞ አጣጥሞ ህይወት እንዴት ነው የሚገኘው? ስር ለላይ ለሚታየው ለህንፃው ይሄ የተሰወረው ለሚታየው ምን አይነት ህይወት ነው? ከላይ የሚታየው ደግሞ ለስሩ ምን አይነት ውበት ነው? የሚለው ነገሮች በነጭ ቃሎች እናያለን ማለት ነው። ይሄ ዘመኑንም ራሱ እንየው ቃል ይይዝልናል። ይሄ ቃል ሰምታችሁት ከሆነ በቅዳሴው ላይ ያቆኑ የሰበከው ምስላክን ተስፋቁ መሃል ላይ ነው የሚያነሰው። ቃሉን ወደኋላ አንድ ቃል ጨምረን ስናመጣ ምን ይላል? ወዘህጎ ያነብብ መዐልተ ወሌሊተ፣ ወይ ከውን ከመ ዕፅ እንተ ትክልት። የእግዚአብሔርን ሕጉን ትእዛዙን ስርዓቱን እያነበበ ደግሞ በዚያ ቃል ላይ ስር ሰዶ ጸንቶ ታማኝ ሁኖ የሚኖር ሰው ይልና ወንዝ ዳር እንደተተከለች ዛፍ ይሆናል። በወንዝ ዳር ያለች ዛፍ ምግቧን ከውሃው ትወስዳለች። ወንዝ ዳር ያሉ አፈሮችን በስሯ ትመገባለች። ወደ ላይ የሚወጡት አበባዎቹ፣ ፍሬዎቹ ሁልጊዜ ጊዜ የማይጠገቡና ደግሞ የሚንከባከቧትን የምትመግብ ትሆናለች ይላል። ይህን በደንብ ያዙልኝ። ይህ ዛሬ በቅዳሴው ያቆኑ ሲሰብኩ የሰማነው መዝሙር ነው ይህ በመዝሙር አንድ ላይ የምናገኘው ቃል ነው። ወንዝ ዳር የተተከለች ዛፍን ይመስላል ማን? የእግዚአብሔርን ሕግና ትእዛዝ እግዚአብሔርን መመሪያ የእግዚአብሔርን ፈቃድ አክብሮ የሚኖር ሰው ያችን ይመስላል። ያች ዛፍ ውሃ ዳር ስላለች ለምለም ናት። መግቦቷን ታገኛለች፣ ትመገባለች። የሚንከባከባትንም ደግሞ አፈርታ ትመግባለች ማለት ነው። ምን ስለሆነች? ወንዝ ዳር ስላለች የሚያስፈልጋትን ነገር ሁሉ የሚጠበቅባትን ነገር ስሩ ውሃ ያገኛል፣ አፈር ያገኛል። በስር ተሸክማ የምትታየው ቅጠሏ በስር ሸክም ላይ ያለችው ቅጠሏ ደግሞ ለምልማ አብባ አፍርታ ጠባቂዋን ተከባካቢዋን ትመግባለች ይላል። በዚያ በማይታየው ስር በማይታየው በመሬት ውስጥ ያለው ስሩ ከላይ የምትታየዋን አበባና ፍሬ ውበት መሰረት ያደርጋል፣ ያሳያል። መሰረቷ ስሯ ነው ማለት ነው። ወንጌሉም ቢሆን የተነበበው የማቴዎስ ወንጌል ምዕራፍ ስድስት ቁጥር ሃያ አምስት ላይ ከዚህ ህይወታችን ጋር ስር ከመስደድ ጋር አያይዞ ሊደግረን የፈለገበት ሀሳብ አለ። ስለ ልብሳችሁ አትጨነቁ፣ ስለ ምግብ አትጨነቁ፣ ስለ ምንዲ አትበሉ ይልና ማቴዎስ ስድስት ቁጥር ሃያ አምስት ጀምሮ ስታዩት ቁጥር 28 ላይ በግልጽ ያስቀምጣል። የምድረ በዳ አበባዎችን እዩዋቸው፣ አያርሱም፣ አይቆፍሩም፣ አይፈትሉም፣ አይነግዱም፣ ግን አብበው ተውበው ታያቸዋላችሁ። ይህንን የሚያደርግ ደግሞ የእናንተ ፈጣሪ እግዚአብሔር ነው። ለእነኝህ ለምድረ በዳዎች እባቦች፣ አበቦች፣ በምድረ በዳ ላሉ እጽዋቶች ይህን ያክል የሚጨነቅ እግዚአብሔር ለእናንተማ ከዚህ በለጠ አይጨነቅም ይላል። አያችሁ፣ ሰው እንግዲህ ከፍጥረቱ ሁሉ በልብተ ፍጡራ ሁሉ የተገኘ አካል ነው። በትተ ፈጣሪም እመቤታችን አለች ከኛው ከሰው የተገኘች በንጽህናዋ በቅድስናዋ በመመረጧ ከአብላ ቀጥላ ያለች ከፍጡር ሁሉ በላይ ትሁን እንጂ የሰው ወገን ናት። እሷ ክርስቶስን የተዘመድነው በእሷ አማካኝነት ነው። ከዚያ ውጭ ሰው ከፍጥረቱ ሁሉ በላይ የከበረ ነው ማለት ነው። በአለም ከምናያቸው ጌጣጌጦች፣ በአለም ከሚያስጎመጁ ነገሮች ሁሉ ከፍ ብሎ የተፈጠረ ትልቅ ፍጡር ነው። ይህን ያህል ክብር ያለው የሰው ልጅ እኔ እንደምጨነቅላችሁ እንዴት አታስቡ? ልቁንስ፣ አትውጡ፣ አትውረዱ። መቅደመሰሱ መንግስቶ ጽድቆ፣ አስቀድማችሁ የእግዚአብሔርን ጽድቁንና እውነቱን ፈልጉ። ከዚያ በዚያ ጸንታችሁ ኑሩ፣ እዚያ አኖራቸዋለሁ። ይህን ወቅት በዚህ እናስበው ይገባል። አምላካችን ይህን ያክል በዚህ ሲያስጠነቅቀን እናየዋለን። ታዲያ ሥር ሰዳችሁ በእርሱ ታነጹ። በዚህ ሐሳብ ላይ አንደኛውን ያልኳቸውን ሁለት ተቃራኒ ሀሳቦች በዚህ ከፈታን ሁለተኛው የምናመልከውን እግዚአብሔርን ማወቅ የምናውቀውን እግዚአብሔርን ደግሞ ማምለክ ግድ እንደሚለን ይህን በግልጽ መረዳት አለብን ብዬ አስባለሁ። በዚህ ሐሳብ ሁለተኛ ሀሳብ የምናየው ማለት ነው። ሶስተኛ በዚህ ሀሳብ ላይ ማጠቃለያ ግን የምናየው የምናመልከውን እግዚአብሔርን ማወቅ የምናውቀውን እግዚአብሔርን ካመለከንና በተከታተል እዛ በምናውቀውና በምናመልከው እግዚአብሔር ደግሞ መኖር መኖር። ይህን ሁሉ የተወደዳቸው እግዚአብሔር ሰዎች አሁን እናንተን እዚህ ላይ የሥነ ምግባር ትምህርት አትስነፉ አትስረቁ ወንድም አታፈናቅሉ፣ አታሳጥጥ። እነዚህ እነዚህ ነገሮች የስነ ምግባር ትምህርቶች ናቸው። እናንተ ከዚያ በላይ ናችሁ። አሁን ይህ ለእናንተ ማስተማር ማለት ብዙ ፈተና ተሻግራችሁ እዚህ መታ ሰው ማፈናቀል ትዝ አይላችሁም። እዚህ ሀገር መጥቶ ቅድም ያልኳችሁን የስነ ምግባር ጉለት መስረቅ፣ ወንድምን ማፈናቀል፣ ሌላውን መበደል፣ ማሳደድ ለእናንተ ይሄ ኤሌመንተሪ ነው። እግዚአብሔርን አውቃችሁት የምታመልኩትን አምላክ እግዚአብሔርን አውቃችሁ ለዚህ ዓለም የምታመልኩት አምላክ ልትገዙ ጊዜያችሁን መሰ የታደርጋችሁ በዚህ የተገኛችሁ ናቸው። ስለዚህ ይሄ እንዲህ አይነት ኤለመንታሪውን ነገሮች አሁን ለዚህ ህዝብ ማንሳት ዩኒቨርሲቲ ለገባ ተማሪ አንድ ሲደመር ሁለት ስንት ነው ብሎ እንደመጠየቅ ስለሚሆን በቀጥታ ዝ ላይ ያነሳዋት ርዕስ ላይ ብቻ አጠነጥንና ሶስተኛው መቋጫችን የሚሆነው ግን ያ የምናውቀው እግዚአብሔር የምናመልከው እግዚአብሔር አውቀን የምናመልከው እያመለክ ነው ደግሞ የምናቀው እግዚአብሔርን፣ እንዴት እየኖርንበት ነው? እንዴት ነው? በዚያ ተተክለን ያለ ነው፣ ሥር ሰደን ያለ ነው፣ እንዴት ነው ማለት ነው። አሁን ህንፃው በእኛ ህይወት ስናየው፣ ሰው በምድር ላይ በሚታየው ዓለም እየኖረ የማይታየውን እግዚአብሔርን ህይወት አድርጎ መሰረት አድርጎ መኖር ማለት ነው። የማይጨብጥ የማይዳሰሰው የማናየው እግዚአብሔርን በጨለማም በብርሃንም በመንገድም ባናኗሪም በሙሉ እግዚአብሔር ያየኛል፣ ያውቀኛል ብሎ ማመን መረዳት ማለት ነው። በዚህ መተከል፣ በዚህ ተተክሎ መኖር፣ ይህን ሀሳብ ነው ማየት የሚያስፈልገው፣ የተወደዳቸው እግዚአብሔር ሰዎች ሐዋርያው እነኚህን ሰዎች በዚህ ቃል ጸንታችሁ ኑሩ ደግሞ ታነጹ የታነጻችሁና በዚህ ቃል የተተከላችሁ ሁኑ ነው የሚለው። የእናታችን የእመቤታችንን ስደቷን ስናይ ትህትናዋን ስንመለከት ልክ ቁጥር አራት ላይ ቅድም ያልኳችሁን የዓለም አባበያ የዲያብሎስ ሽንገላ ያልፈተናት በዲያብሎስ ሽንገላ ያልወደቀች የልጅነት ወጣትነት ማንነቷ ያልፈተናት ምስጢር በመጠበቅ የምትታወቅ ልቧ በእግዚአብሔር የታመነ የሚሆነውን ነገር ሁሉ እያወቀች በልቧ የምትጠብቀው ደግሞ ምስጢር የማታወራ በመላኩ በቅዱስ ገብርኤል ምስራት ተነስተሽ ሂጅ ስትባል ተነስታ ሄደች። እዛ ደግሞ ተመለስ ስትባል የተመለሰች በዓለማችን በዘመናችን አይታችሁት ከሆነ እንደ እመቤታችን በብዙ ክብር የተጎናጸፈ ሙሉ በኩል ይሄ የሆነው እግዚአብሔር ወልድ ልጇ የሆነላት በፎ የታቀፈች፣ እንዴ ከባድ እኮ ነው። ጥዬ አልሄድም አለምን የሚያጠፋ የሚቆጣጠር ባለስልጣን እጄ ላይ አለኝ አላለችም፣ አልተመካችም። ያለ ትምኪት ያለ ትሊት ያለ ሐሰት ምስጢር ያለ ተነሽ ስትባል ተነስታ ወደ ምግብ ምን ስለሆነች በዚህ በእግዚአብሔር በቃሉ ስር የሰደደች ደግሞ የታነጸች ስለሆነች መንፈስ ቅዱስ ያነጻት እምከርሰ እማ አቀባ ከእናቷ ማህፀን ጀምሮ መንፈስ ቅዱስ የጠበቃት፣ ዓለምን ለማዳን ምክንያት ያደረጋት ለእናትነት የመረጣት ስለሆነች የተሰጣትን ኃላፊነት በጥንቃቄ የተወጣች። እንዲህ አይነት ክብር ሲያገኝ ሰው ይወድቃል፣ ይፈተናል። የሰውኛ ባህሪ ያጠቀዋል። እናታችን እመቤታችን በዚህ ሳትፈተን ሳትወድቅ በእግዚአብሔር በቃሉ ጽድቅ ስንሰዳ ደግሞም በቃሉ ታትማ ታንጻ የዲያብሎስን ሽንገላ ያሸነፈች ልጅ ተብላይለችበትን መከራ በረሃ ረሃቡን፣ ጥሙን፣ እንቅፋቱን፣ መከራውን አጠናቃ የተመለሰች መጨረሻም ላይ በቀራንዮ ላይ ያየችውን የእናትነት ፍቅር ያየችውን የእናትነት መከራ ተመልከቱት። አዎ፣ ቅድም በመዝሙር ሲገለጥ ነበረ ማርያም ታዝን ዶክተር ሲዘምሩልን ነበረ ማርያም ሀዘነ ልቡና ታቀልል። ለምን ይመስላችኋል? ይህን ቃል የእናታችን የቅድስት ድንግል ማርያምን ያክል የቤተሰብ መከራ ያሳለፈ የለ። ብዙ ሰው ብዙ ሰው ቁቶበታል እንደ እናታችን እንደ እመቤታችን እንደ ቅድስት ድንግል ማርያም ግን ዓይኗ እያየ ልጇ በመስቀል ሲሰቀል ከቤተልሔም እስከ ግልጽ ያለው የበረሃውን ራቡን ጥሙን እንቅፋቱን መከራውን ተውት። ቀራንዮ ላይ ያሳለፈችውን መከራ ተመልከቱ እና ማርያም ታቀልል ሀዘነ ልቡና ሲባል እሷን ያየ ደግሞ በእሷ የተማጠነ ሀዘኑ ይቀልለታል። ሁልጊዜ የሚገጥሙ ፈተናዎችን የሚገጥሙ መከራዎችን የሚያጋጥሙ ጭንቆችን ህንቆችን ከእናታችን ከድንግል ማርያም ጋር ብናነጻጽረው አይገናኝም። በየትኛውም ስ ልጅን ያክል ነገር ከእጅ ላይ ተቀብሎ የተለያዩ ግርፋቶች የአይሁድ ክፋት በሙሉ የሮማውያን ክፋት በአይሁድ ህግ እንኳን ሊፈጠምበት ይገባው የነበረው ግርፋት ሰላሳ ዘጠኝ እንደዚህ አካባቢ ነው ቁጥሩ። አይሁድ ህግ አላቸው፣ ያጠፋ ሰው የሚገረፍበት ሰው ሲያጠፋ ስንት ይገረፍተው የተቀመጠ ህግ አላቸው። የድንግል ማርያም ልጅ ኢየሱስ ክርስቶስ ግን በሮማውያን ህግ በጭካ 6600 ያው ተቆጥሮ የታወቀው ቁጥር ማለት ነው። ያን ሲገረፍ ቁማ ማየት ስለት በላዩ ላይ ሲፈራረቅ ማየት የእሾህ አክሊል ሁሉን ቻይ የሆነው ዝናብን የሚያዘርበውን ዓለምን የሚመግበውን እግዚአብሔር ውሃ ጠምቶት ውሃ ሲከለከል መራራውን ሲሰጡት የሸ ክልል በራ ሲደፉበት ቁጭ ብሎ እያዩ እንዲህ አይነት መከራ ያስተናገደ በዓለም አይገኝም፣ የለም። ስለዚህ ማርያም ታቀልል ሐዘነ ልቡና ሲባል አንደኛ ይህን መከራዋን ተሸክማ ችላ ማሳለፍ፣ ይህን ማየት፣ ይህን ማነፃፀም መከራን ያቀላል፣ ያጽናናል። ሌላው በእናትነት ፍቅሯ በተሰጣት ቃል ኪዳን ደግሞ ለሚማፀናት እንደመቤታችን ሳይመካ ከትንኪት ከከንቱ ነገር ከአለም ጣጣ ወጥቶ በእግዚአብሔር ቃልን በቅሎ ስር ሰዶ ደግሞ በእግዚአብሔር ቃል ታንጾ ለሚማፀናት ታናናለች ታረጋጋለች። ላይ አዎ መቤታችን ስደታችን ነው የተሰደደችን በአለም የሚገመን መከራ በሙሉ እናታችን መቤታችን ከልጇ ጋር ተቀብላለች። ስለዚህ በእግዚአብሔር ቃል መመካት በእግዚአብሔር ቃል መታነጽ በዚህ ስር ሰዶ መኖርና መታነጽ ማለት ሰው በዚህ በሚታየው ዓለም ፈተና በበዛበት ዓለም ውስጥ ሆኖ የማይታየውን እግዚአብሔርን ማወቅ፣ መረዳት በዚያም ስር ሰዶ በቅሎ መኖር ማለት ነው። አሁን ዓለም እየተፈተነው ያለው ለምን ይመስላችኋል? ሰው እኛ እኮ ክብራችን ከፍ ያለ ነው። አምላካችን እግዚአብሔር ለማያልፍ ዓለምና ክብር አጭቶን እያለን በሚያልፍ ነገር ላይ ስንሆን ታውታላችሁ አላችሁ። አለማችን አሁን ያለበትን ታውታላችሁ። ይሄ ምንድን ነው ካልን የምናውቀውን እግዚአብሔርን ማምለክ የምናመልከውን እግዚአብሔርን ደግሞ በህይወት መኖር ስላልቻለን ነው። እቺ መኖር የምትለዋ ሶስተኛዋ ነጥብ ላይ ያለን አቅምም ደካማ ስለሆነ ነው። ሰው እኮ ማለት መሬት ላይ ሆኖ ከሰማይ የሚደርስ ሀሳብ ያለው ምን ማለት ነው? እዚህ ቁሞ በሰማይ ሌላ ዓለም አለኝ ብሎ የሚጠብቅ ማለት ነው። በዚህ ተወስኖ የማይቀር ይህ ዓለም አልፎ የማያልፍ ሌላ ዓለም ይጠብቀኛል ብሎ የሚያምን ደግሞ የሚረዳ ማለት ነው። ይህንን አረዳዳችንን በምንድነው የምናጸናው ካልን የምናውቀውን እግዚአብሔርን ማምለክ ደግሞ የምናመልከውን እግዚአብሔርን መኖር ስር ሰዶ መኖር። አዎ እንግዲህ እጽዋቱ ቅድም ቀንጨብ አድርገን ያየናቸው የእጽዋቱ ሁሉ ህይወት ይሄ በዓለም የሚታወት መግቦት የሚሰጡት አስሬቱ እጽዋቱ በሙሉ ህይወታቸው ምንድነው ምንድነው? ስራቸው ነው፣ የተለያየ መግቦት የሚሰጡት እጽዋት በሙሉ ህይወታቸው ስራቸው ነው። ያ የማይታየው ላይ ነው ያለው ማለት ነው። ያ የማይታየው ስራቸው ከላይ የሚታየውን ውበትና የሚታየውን ፍሬ የሚሰጣቸው ያ ነው። ለሰውም ልጅ በዚህ ምድር ላይ ሲኖር ማለት ነው እግዚአብሔርን ስሙን ከመጥራት ቤተክርስቲያን ከመመላለስ እየመጡ ከመስገድ ስራ ከመስራት ትሩፋት ከማድረግ ባለፈ ያ የማይታየውን እግዚአብሔርን በልብ ውስጥ በቅበት ሊኖር ማለት ነው። ጌታ ኢየሱስ ክርስቶስም ይህን ነው ያለ። በዮሐንስ ወንጌል ምዕራፍ 18 ላይ አነ ኡቱ ጉንዳ ነው ወይ ዋአንቱም ያይጹ ጭሁ የህይወት ግንድ እኔ ነኝ አለ ልብ በሉ የህይወት ግንድ እኔ ነኝ እና እናንተ ደግሞ ቅርንጫፎቹ ናችሁ ናቸው ንጽዋቶች ይቸው ያ ጎምርተው የሚያምሩት ቅድም እንዳለ እዚ ወንዝ ዳር እንደተተከለችው እውጽ ያሉት አፍርተው የምናያቸው ቆርጣችሁ ጥላችሁ ሲልዛ ከሰዓት ስትመለሱ ጠውልጎ ነው የምታገኙት ቅርንጫፍ ነው ህይወቱ ያለው በምንድን ነው በስሩ ነው ያለው ህይወቱ የተመሰረተው የት ላይ ነው ስሩ ላይ ነው ስሩ ላይ የተለቀለ ወይም ደግሞ ከስሩ ከግንዱ የተለየ ቅርንጫፍ ህይወት እንደሌለው ሁሉ እናንተም ከኔ ስትለዩ ህይወት የላችሁም። እናንተ ቅርንጫፎች ናችሁ። ቅርንጫፉ ደግሞ ከግንዱ ከተለየ ነው የሚለው ጌታችን ኢየሱስ ክርስቶስ እንዲሁ ይደርቃል። እዚያ ወደ እሳት ጥሉታል፣ ይቃጠላል። ስለዚህ ሐዋርያው ቅዱስ ጳውሎስ እኒያን ብዙ የደከመባቸውን ሰዎች ክርስቶስን እንደተቀበላችሁት በእርሱ ተመላለሱ አለና፣ ሥር ሰዳችሁ በእርሱ ታነጹ። ይሄ የማጽኛ ትምህርት ነው። ይሄ ኤሌመንታሪ የመጀመሪያ ትምህርት አይደለም። ስለ ክርስቶስ ፍቅር አስቀድሞ ነግሯቸዋል። ከክርስቶስ የተለየ ሰው ህይወት እንደሌለው አስተዋውቋቸዋል። ክርስቶስ ወደዚህ ዓለም የመጣው ለእነሱ እንደሆነ ነግሯቸዋል። እሱን ጨምሮ ማለት ነው። እሱ ደግሞ ምርጫውን በግልጽ አሳውቋቸዋል። እኔ ክርስቶስን ልሰብክ ሰው ሁሉ ከክርስቶስ ፍቅር ተለይቶ እንዳይኖር ለማድረግ እጋደላለሁ ነው የሚለው። የክርስቶስ ፍቅር ሲገባ እንዲህ ነው የሚያደርገው። ሥር ሰደን በሱ ስንታነጽ በዚያ በሥር ሥር ሰደን በሱ ላይ ተመርኩዘን ስንኖር ህይወታችን ሁሉ ክርስቶስ ብቻ መሆኑ ሲገባ ክፋት አቅም ያጣል። ክፋት ጉልበት ያጣል። ምቀኝነት፣ መጠላላት፣ ጥላቻ በምድር ላይ ኃጢአት የተባለው ነገር በሙሉ አቅም ያጣል። ምን ስንሆን ስር ሰደን በእርሱ ስንታነጽ እናታችን በቤታችን ያን ሁሉ የተቋቋመችው የክርስቶስ ነገር ተገልጦላት ነው። በልቧ ትጠብቀው ነበር የሚሆነው ቀራኒውን፣ በልቧ ትጠብቀው ነበረ። ክርስቶስን ያክል ህፃን በማይጠኗ ሲያድርሰው ሲሆን ለማንም ምስጢር አላወቀች፣ አልዋጣቸው። መላእክት ናቸው የገለጡት። ወደ አክስቷ ቤት ስትሄዱ እንኳን አልተናገረችው። ነገር ግን በውስጧ አትጠብቀው ነበረ ይኩነኒ ብላ ከተቀበለች በኋላ ድርጅቱን አውቃለች፣ ክቡር መፈፀሙን አምናለች። ለማንም አልተናገረችም፣ ደግሞ ትዕቢት አላደረባትም። ምን ስለሆነች ትዕቢት የዲያብሎስ ሽንገላ፣ ክፋት፣ ምስጢር ማማከል፣ ሌላ ከንቱ ነገር ሁሉ የሚመጣው የክርስቶስ ፍቅር ልባችን ላይ ሳይተከል ሲቀር ነው። የምናውቀውን እግዚአብሔርን እናመልከዋለን፣ በምናመልከው እግዚአብሔር ደግሞ እንኖራለን። ይህን ስንሆን ዲያብሎስን ድል እንነሳዋለን። በዚህ ልክ ስንሆን በዓለም ላይ ያለ ከንቱ ነገር ሁሉ ጉልበት የለው። አሸናፊዎች ነን። ስለዚህ በክርስቶስ ስር ሰደን የክርስቶስ ፍቅር በልባችን ተተክሮ ቀራንዮን ሁል ጊዜ እያሰብን የእናታችን የእመቤታችንን ስደቷን፣ እንግልቷን፣ መከራዋን እያሰብን የእግዚአብሔርን ፍቅር በልባችን አንሰን የዓለምን ፈተና ልናሸንፈው ይገባል ማለት ነው። እንግዲህ የተወደዳችሁ የእግዚአብሔር ሰዎች ትንሽ ነገር ለማለት ያክል እንጂ ቅድም እንዳሉት አቅማችንም ሰው ስለሆን ደካማ ነን። ሰዓቱን ከዚህ በላይ ብዙ መሄድ ያለብኝ አይመስለኝም። ነጥዋ ግን የትምህርታችን ማጠናቀቂያ ሥር ሰዳችሁ በእርሱ ታነጹ ማለት የምታውቁትን እግዚአብሔርን አምልኩት፣ የምታመልኩትን እግዚአብሔርን ደግሞ ኑሩበት። በእግዚአብሔር ላይ በቅለን፣ በእግዚአብሔር ላይ ተተክለን ትምህርታችን ሁሉ በእግዚአብሔር ላይ ሆኖ እንድንኖር አምላካችን እግዚአብሔር ይርዳን። የቅዱሳን አምላክ እግዚአብሔር እኔን ከሩቅ አምጥቶ እናንተን ከዚህ አቆይቶ እንዲህ ስላገናኘን ምስጋና ለስሙ ይሁን። በሰማነው ቃል ይባርከን። በክርስቶስ በቃሉ ሥር ሰደን ደግሞ በርሱ ታንጸን የክብር ወራሾች እንዲሆን አምላካችን እግዚአብሔር ይፍቀድ። ይቆየ።